ዜና ስፖርት ጤና ይስጥልኝ ከስሪ ፊርዶስ አብዱልሀኪም ነኝ በቅድሚያ ፍሎሪያን ቨርትስ ወደ መርሴይዱ ክለብ ሊቨርፑል ሊዘዋወር ነው ሊቨርፑል ና ሊቨርኩሰን በፍሎሪያን ቨርትስ የዝውውር ሂሳብ የመጨረሻ ደረጃ ላይ እንደሚገኙ ተዘግቧል ፍሎሪያን ቨርትስ ወደ አንፊልድ ለመዘዋወር በሊቨርፑል ና በባየር ሊቨርኩሰን ቀደም ብሎ ድርድር መጀመሩም የሚታወስ ነው ሊቨርፑል ለ22 ዓመቱ ጀርመናዊ ተጫዋች በባለፈው ሳምንት የተሻሻለ 134 ሚሊዮን ዩሮ የዘውውር ሂሳብ አቅርቦም ነበር። ይህንን የዘውውር ሂሳብ ሊቨርኩሰኖች ውድቅ ያደረጉ ሲሆን አሁን ላይ ሊቨርፑል ተጫዋቹን በ150 ሚሊዮን ዩሮ የዘውውር ሂሳብ ለማስፈረም በቃል ደረጃ ከሊቨርኩሰን ጋር መስማማታቸው ተገልጿል። ስምምነቱ በሊቨርፑልና ስፖርቲንግ ዳይሬክተር ሪቻርድ ሂውስ እና በሊቨርኩሰኑ ስፖርቲንግ ዳይሬክተር ሲሞን ሮልፍስ መካከል በተለይም በክፍያ ውሎች ዙሪያ ትኩረት ሰጥተውት እየሰሩ መሆኑ ተነግሯል። የክረምቱ የዝውውር መስኮት እስከ ሰኔ 16 ስለተዘጋ በክለቦች መካከል ሂደቱን ለማጠናቀቅ ጊዜ እንደሚኖራቸውም ተነግሯል። በዚህ የክረምት ዝውውር በርትስ በከፍተኛ ሂሳብ ከጀርመን ቡንደስሊጋ ወደ አንፊልድ የመሄድ ተጫዋችም ይሆናል። ማንቸስተር ሲቲ ተጫዋች ከኤስ ሚላን አስፈረመ። ማንቸስተር ሲቲ የኤስ ሚላኑን የመሀል ሜዳ ተጫዋች ሬንደርስ በአምስት አመት ውል ማስፈረማቸውን በይፋ አስታውቋል። ማንቸስተር ሲቲ ተጫዋቹን ከኤሲ ሚላን ሲያዘዋውሩ ከተጨማሪ ክፍያ በፊት 55 ሚሊዮን ዩሮ በማውጣት ማስፈረማቸው ተረጋግጧል። ማንቸስተር ሲቲ ሰኔ አንድ በተከፈተው የዝውውር መስኮት አራተኛ ተጫዋቻቸውን አስፈርመዋል። ኔዘርላንዳዊ አማካኝ ሬንደርስ በኤሲ ሚላን ቤት 104 ጨዋቶችን ሲያደርግ 19 ግቦችን አስቆጥሮ ዘጠኝ ለግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ተጫዋቹ በተጨማሪም አንድ የጣሊያን ሱፐር ኮፓ ዋንጫ ሲያሸንፍ የሴሪያ የአመቱ ምርጥ አማካኝ ሽልማትን አንድ ጊዜ አሸንፏል። ማንቸስተር ሲቲን የተቀላቀለው ኔዘርላንድ አማካኝ ቲጃኒ ሬንደርስ በቀጣይ ዋንጫዎችን ማሸነፍ እንደሚፈልግ ተናግሯል። ማንቸስተር ሲቲ ከዓለም ምርጥ ክለቦች አንዱ ነው፣ እዚህ በመምጣቴ ደስተኛ ነኝ በማለት ጋርዲዮላን የምመለከተው ከባርሴሎና ጀምሮ ነው፣ ማንቸስተር ሲቲ የዓለም ምርጡ አሰልጣኝ አለው፣ አርአያዬ ሊዮኔል ሜሲ ነው ማለቱም ተዘግቧል። በተያያዘ ማንቸስተር ሲቲ ከሮዘንቦርግ ሴቨርኒፒያንን ለማስፈረም ከስምምነት ደርሰዋል። የ18 ዓመቱ ኖሪያዊ ወጣት በሌሎች ክለቦች የተፈለገ ቢሆንም ማንቸስተር ሲቲ ሊቀላቀል መሆኑ ተነግሯል። ኒፓን ወደ ማንቸስተር ሲቲ ለማቅናት በግል ከስምምነት መድረሱም ተዘግቧል። ኒፓን ከፈረመ በኋላ ለአንድ የውድድር ዘመን በውሰት ሊጫወት እንደሚችልም ተዘግቧል። አስቶን ቪላ፣ አርሰናል እና ጂሮና የኒፓል ፈላጊ ክለቦች እንደነበሩም ተገልጿል። ማንቸስተር ሲቲ በዝውውሩ ተጫዋቹና ቤተሰቡን በማሳመን ከስምምነት መድረሱ ነው የተገለጸው። ናፖሊ ኬቨን ዴብሮይንን ለማስፈረም ተስማማ። የጣሊያን ሴሪ አ አሸናፊ ናፖሊ ቤልጅማዊን ለማስፈረም መስማማታቸው ነው የተነገረው። በቅርቡ ከማንቸስተር ሲቲ ጋር የተለያየው የአማካኝ ስፍራ ተጫዋች ኬቨን ዴብሮይንን ለማስፈረም ከሰሞኑ ንግግር መጀመራቸውም ይታወሳል። ዴብሮይን በናፖሊ ቤት የሁለት ዓመት ውልና ለተጨማሪ ዓመታት የማራዘም መብት የተካተተበት ውል ለመፈረም መስማማቱ ነው የተገለጸው። ኬቨን ደብሮይን በናፖሊ ቤት ከአሰልጣኝ አንቶኒዮ ኮንቴ ጋር ቀደም ብሎ ንግግር ማድረጋቸውን ተከትሎ ለናፖሊ ሊፈርም መሆኑ ተነግሯል። በማንቸስተር ሲቲ አስር ዓመታትን ያሳለፈው ኬቨን ደብሮይን በነጻ ዝውውር ናፖሊን የሚቀላቀልም ይሆናል። ቼልሲ የዶርትመንዱን የፊት መስመር ተጫዋች ጄሚ ጊትጌንስ ለማስፈረም ቢያስበውም የዝውውር መስኮቱ ለጊዜው ተዘግቷል። አሁን ላይ ሰማዮቹ ተጫዋቹን ከዓለም ክለቦች ዋንጫ ውድድር በፊት ማስፈረም እንደማይችሉ ተረጋግጧል። ቼልሲ ከተጫዋቹ ጋር በግል ከስምምነት ቢደርስም ከዶርትመንት ጋር ከስምምነት ባለመድረሳቸው ምክንያት ዝውውሩ ሳይሰካ ቀርቷል። ሌሮይ ሳኔ ባየር ሙኒክን ለቀቀ። ሌሮይ ሳኔ ባየር ሙኒክን ለቆ በጋላትሳራይ አዲስ ጅማሮ ለማድረግ የሶስት አመት ውል ከጋላትሳራይ ጋር ተስማምቷል። የ29 አመቱ ጀርመናዊ ኢንተርናሽናል ከቡንደስሊጋው ሻምፒዮን ጋር ያለውን ውል በዚህ ወር መጨረሻ ላይ መጠናቀቁን ተከትሎ አልሂላል፣ አርሰናል እና ፌነርባቺ በተጫዋቹ ላይ ፍላጎት እንደነበራቸውም ተገልጿል። ተጫዋቹን ለማስፈረም አርሰናል ከፍተኛ ፍላጎት ቢያሳይም ሳኔ ማረፊያውን የተርክየውን ክለብ ጋር ተሳራይ አድርጓል። ፊርማውን በቅርቡ ያኖራል ተብሎ የሚጠበቀው ሳኔ በአመት 15 ሚሊዮን ዩሮ የሚደርስ ደሞዝ በሶስት አመት ኮንትራት ለመፈረም ከስምምነት መድረሱም ተነግሯል። ዛ አትሌቲክስ በሰኔ ሶስት ባወጣው ዘገባ አርሰናል የቀኝ መስመር ተጫዋች ለማስፈረም እንዳነጋገረውም ተዘግቧል። ከሸልክ አካዳሚ በኋላ በማንቸስተር ሲቲ አራት የውድድር ዘመናትን ካሳለፈ በኋላ ወደ ጀርመን ቡንደስሊጋው ባየር ሙኒክ በ2020 ተቀላቅሏል። ሁለት የፕሪምየር ሊግ ዋንጫዎችን ከፔፕ ጋርዲዮላ ጋር ካሳካ በኋላ ወደ ባየር ሙኒክ መነሻውን በ49 ሚሊዮን ዩሮ እስከ 11 ሚሊዮን ዩሮ ተጨማሪ በሆነ የዝውውር ሂሳብ ነበር ያመራው። ሳኔ ከባየር ሙኒክ ጋር ሶስት ተከታታይ የቡንደስሊጋ ዋንጫዎችንም አንስተዋል። ባየር ሊቨርኩሰን ባለፈው የውድድር ዘመን ሊጉን ከማሸነፉ በፊት ክለቡ በርካታ የአሰልጣኝነት ለውጦች ቢያደርግም በመደበኛ ተሰላፊ በመሆን ተጫውቷል የ29 ዓመቱ ጀርመናዊ ኢንተርናሽናል በሃንሲ ፊሊክ ቶማስ ቶሄል ጁሊያን ኖግል ስማን ና በቅርቡ ደግሞ ከቪንሰንት ኮምፓኒ ጋር በክለቡ ስር ባሳለፍነው አምስት ዓመታት ተጫውቷል በ220 ጨዋቶች 61 ጎሎችንና 55 ለግብ የሚሆኑ ኳሶችን አመቻችተው ማቀበል ችሏል በ2024-25 የውድድር ዘመን ሳኔ 13 ጎሎችን አስቆጥሮ 6 ለጎል የሚሆኑ ኳሶችን በ45 ጨዋታዎች አስመዝግቧል። ፊፋ በ2026 ከሚካሄደው የዓለም ዋንጫ ከ10 ቢሊዮን ዶላር በላይ ገቢ ያገኛል ተባለ። በለንደን የሚገኘው ፒች ማርኬቲንግ ግሩፕ በ2026 የሚካሄደው የዓለም ዋንጫ በእስካሁኑ ከተደረጉት ትርፋማ ሊሆን እንደሚችል ተጠቁሟል። የፒች ሪፖርት በዘገባው እንዳመለከተው የዓለም ዋንጫ ጨዋታ በዓለም ዙሪያ ካሉ ሰዎች አምስት ቢሊዮኑ እንደሚመለከቱትም ተነግሯል። ይህ ማለት ከዓለም ሕዝብ ሁለት ሶስተኛው ይመለከተዋል ማለት ነው። በሚቀጥለው ክረምት በካናዳ በሜክሲኮ እና በዩኤስ በጋራ አዘጋጅነት ውድድሩ ከሰኔ 11 እስከ ሐምሌ 19 የሚካሄድ ሲሆን በሶስቱ ሀገራት በሚገኙ 16 ከተሞች ጨዋታዎቹ ይካሄዳሉ። ፊፋ በ2026 ለሚያካሄደው የአለም ዋንጫ ከ10 ቢሊዮን ዶላር በላይ ገቢ ያገኛል ሲባል ለዚህ ትልቅ ገቢ መጨመር ዋነኛው ምክንያት ውድድሩ የሚሳተፉ ቡድኖች ከ32 ወደ 48 ቡድኖች ማደጉ ሲሆን የጨዋታዎቹ ቁጥር ከ64 ወደ 104 ከፍ ማለቱ እንደሆነም ተነግሯል። ብራዚል የዓለም ዋንጫ ማለፏን አረጋግጣለች። በደቡብ አሜሪካ ሀገራት በተደረገው የ2026 የዓለም ዋንጫ ማጣሪያ ብራዚል አሸንፋ ተሳታፊነቷን አረጋግጣለች። ጣሊያን አሰልጣኝ ካርሎ አንችሎቲ ከሪያል ማድሪድ ተለይተው ብራዚልን ከተረከቡ በኋላ የመጀመሪያ ዕድላቸውን አስመዝግበዋል። በቪኒሴስ ጁኒየር ግብ አማካኝነት በጨዋታው ብራዚል በሜዳ ፓራጓይን አንድ ለባዶ ረታለች። ብራዚል በሁሉም የዓለም ዋንጫ ውድድሮች ላይ ያለፈች ብቸኛዋ ሀገርም ሆናለች። ውጤቱን ተከትሎ ነጥቧን 25 ያደረሰችው ብራዚል አሜሪካ፣ ካናዳና ሜክሲኮ በጋራ ለሚያዘጋጁት የ2026ቱ የዓለም ዋንጫ ማለፏም ተረጋግጧል። በሌሎች በተደረጉ ጨዋታዎች በሜዳዋ ኮሎምቢያን ያስተናገደችውና ምድቡን የምትመራው አርጀንቲና አንድ አቻ ተለያይታለች። ለአርጀንቲና ቲያጎ አልማዳ፣ ለኮሎምቢያ ሉዊስ ዲያስ ግቦቹን አስቆጥረዋል። ኡሩጋይ ቬንዙዌላን ሁለት ለባዶ ስታሸንፍ፣ ፔሩ ከኤኳዶር ዜሮ ለዜሮ ተለያይተዋል። ዜና ስፖርት አበቃ። ከስሪ ፊርዶስ አብድላኪ ማብሪያችሁ ቆየው። መልካም ቀን